ቡና ከማሳ ላይ ከተለቀመ በኋላ ፕሮሰስ አድርጎ ወደ ኤክስፖርት ወደ ማዕከላዊ ገበያ እስከሚደርስ ድረስ ያለውን ሂደት የሚያከናውን ማሽነሪ ነው። ምናልባት ከሚሰጠን ቡና ላይ ሊጨምርልን የሚችለው ነገር ምንድን ነው? ቡናችን በዓለም አቀፍ ደረጃ ተወዳዳሪ እንዲሆን ባዕድ ነገሮችን አስወግደው ኳሊቲያቸውን ጨምረው እንዲቀርብ የሚያደርግ ማሽነሪ ነው። ንጹ ንጹ ቅሽሩን ወደ ካታዶር ይለከዋል። ያልተፈለፈለው ቡና እንደገና በዚያ አማካኝነት ተመልሶ እንደገና እንዲፈለፈል ያደርጋል። ከድፍኑ ቡና እዚህ ማሽኑ እስከገባ በኋላ ምን ያህል ሰዓት ሊፈጅበት ይችላል? ለአንድ ሰዓት ያህል ሀያ ኩንታል ይፈለፈላል። ከፊት ለፊት ደግሞ ደረጃ አንድ፣ ደረጃ ሁለት፣ ሶስት፣ አራት እያለ እስከ አምስት ድረስ ሰባራ ቡና፣ ጥቋቁር ቡና እያለ ለይቶ ንጹህ ቡና ወደ ፊት ለፊት ያቀርብልናል። ሰላም የገበያ ሚዲያ ተመልካቾቻችን እንደምን አላችሁ? ይህ የግብይት ፕሮግራማችን ነው። በዛሬው የግብይት ፕሮግራማችን በኢትዮጵያ ታምርት ኤክስፖ ላይ ተገኝተናል። እንግዲህ እዚህ የተገኘንበት ደግሞ ዋነኛ ምክንያት እዚህ ኢትዮጵያ ውስጥ የሚመረቱ የተለያዩ ማሽነሪዎችንና ምርቶችን ምን እንደሚመስሉ ወደ እናንተ ለማድረስ ነው። እንግዲህ ከኋላ የምትመለከቱትን የቡና መቀሸሪያ ማሽን ምን እንደሚመስል ደግሞ ከባለቤቱ ጋር ቆይታ አድርጌ ወደ እናንተ የምናደርሳችሁ ይሆናል ዝግጅቱን ወደ እናንተ እያደረስኩ እኔ በአምላክ በአምላካ አበራብሬያችሁ ቆይታ ቆይት አደርጋለሁ። እስከ ፕሮግራማችን ማብቂያ ድረስ አብራችሁን ቆዩ። ሰላም፣ እንደምን አለ? እግዚአብሔር ይመስገን። እስቲ እንታወቅ፣ ስምህን ና የስራ ድርሻህን። የሆናስ ሸዋንግዛው እባላለሁ። የሆናስ ሶሉሽን ብረታብረት ስራ ስራ አስኪያጅ እና ባለቤት ነኝ። በጣም ጥሩ እንግዲህ ዛሬ በኢትዮጵያ ታምርት ኤክስፖ ላይ የተገናኘ ነው ይህንን ማሽን ይዘክ ነው እና የቀረብከው። ስለዚህ ማሽን ከማውራታችን በፊት ድርጅታችሁ ማን ይባላል? ምን አይነት ስራዎች በአጠቃላይ ይሰራል የሚለውን ጠቅላላ አርጋ እስቲ መለስልኝ። ይህ ድርጅት የሆና ሶሉሽን ሜታልወርክ ይባላል። በብረታ ብረት ስራ በቡና ዘርፍ ያሉትን ማሽነሪዎች ነው የምንሰራው። ከውጭ የሚመጡ የነበሩትን ማሽነሪዎች እዚሁ ሀገር ውስጥ በመስራት በማሻሻል ለህብረተሰባችን ለገበሬው፣ ለነጋዴው እናቀርባለን። ዛሬ ይዘህ የቀረብከው ማሽን ምንድን ነው? ይሄ የደረቅ ቡና መቀሸሪያ ማሽን ወይም ቡና ፕሮሰስ ማድረጊያ ማሽን ነው እና በዚሁ በሀገር ውስጥ ነው የሚሰራው። ከዜሮ ጀምረን ነው እዚህ ማሽን ደረጃ የምናደርሰው። እና ይህ ማሽን ቡና ከማሳ ላይ ከተለቀመ በኋላ ፕሮሰስ አድርጎ ወደ ኢኮስፖርት ወደ ማዕከላዊ ገበያ እስከሚደርስ ድረስ ያለውን ሂደት የሚያከናውን ማሽነሪ ነው። እንጥሮስቲ ፕሮሰሶቹ ይመስሉኛል እዚህ ጋ ያስቀመጥካቸው እስቲ ብታስረዳኝ በተወሰነ መልኩ መልካም የደረቅ ቡና ማሽን ማለት ቡናው በቀይነቱ ከተለቀመ በኋላ ሲደርቅ ደረቅ ቡና ይባላል ይሄን የደረቅ ቡና ወደ ይፈለፈለዋል የዚህ ማሽን ስራ መፈልፈል ነው ደረጃ ማውጣት ነው ደረጃ ማውጣት ኢኔሴንስ ባዕድ የሆኑ ነገሮች ጥቋቁር ቡናዎች የተሰበሩ ቡናዎችን ለይቶ አፈርና ድንጋይ ለይቶ ቡናውን ብቻ ፈልፍሎ ወደዚህ ይሄ የተፈለፈለ ቡና ነው። የደረቅ ቡና ይባላል እና ይህንን ስራ ነው የሚሰራው፣ ፕሮሰስ ነው የሚያደርገው። ጥሩ። እንግዲህ ማሽኖች ስራን ከማቃለል አኳያ እንደ ተመራጭ ሆነው ይቀርባሉ። ምናልባት ይህ ማሽን ስራን ከማቃለል በተጨማሪ ምን አይነት ፕሮዳክት ሊሰጠን ይችላል? ምናልባት ከሚሰጠን ቡና ላይ ሊጨምርልን የሚችለው ነገር ምንድን ነው? አንደኛ ቡናችን በዓለም አቀፍ ደረጃ ተወዳዳሪ እንዲሆን ያሉን ማሽነሪዎች ባዕድ ነገሮችን አስወግደው ኳሊቲያቸውን ጨምረው እንዲቀርብ የሚያደርግ ማሽነሪ ነው። የተሻለ አሁን ለምሳሌ ከውጭ የሚገባ አለ። ከውጭ የሚገባውን በምን ሁኔታ ነው ብናሻሽለው አገራችን ውስጥ የተሻለ ቡና ማበጠሪያ ሰርተን ገበያውን ብሬክ ማድረግ የምንችለው እና እኛም ወደ ሌሎች አፍሪካ ሀገሮች መድረስ እንችላለን የሚለውን ታሳቢ በማድረግ ዲዛይን በማድረግ በየጊዜው ዲዛይኖችን በማሻሻል የሚሰራ ድርጅት ነው እና ይሄንን ይመስላል። በጣም ጥሩ እንግዲህ ከፍተኛ ሲታይም ተለቅ ያለው ነው እና ምናልባት የሚወስደው የሀይል ፍጆታ ምን ይመስላል? የሚወስደው የሀይል ፍጆታ እንደ ማሽነሪዎቹ፣ ቡና ማሽን ማለት የተለያዩ ናቸው። እንደ ማሽነሪዎቹ እና እንደ ገዢው ካፓሲቲ ይለያያል። ይሄ ማሽን ለምሳሌ 37 ኪሎዋት ይጠቀማል። በኤሌክትሪክ ነው የሚሰራው። ሌሎች አሉ በኤሌክትሪክ በሌላባቸው ኤሪያዎች በናፍጣ ሞተር የሚሰሩ እና እንደ አካባቢው ሁኔታ እንደ አካባቢው ነባራዊ ሁኔታ ይሄ ቡና ማሽን ችግሮችን ይፈታል። ጥሩ አሁን ቡናን ከኖርማል ከድፍኑ ቡና ይህንን መስሎ እንዲወጣ እዚህ ማሽኑ ውስጥ ከገባ በኋላ ምን ያህል ሰዓት ሊፈጅበት ይችላል? ወይም ደግሞ አንዴ ከገባ በኋላ ምን ያህል ማምረት ይችላል ተብሎ ይታሰባል? ኦኬ፣ ይሄ ቡና ደርቆ ከገባ በኋላ ማሽኑ ፕሮሰስ ማድረግ ከጀመረበት ሰከንድ አንስቶ ለአንድ ሰዓት ያህል ሀያ ኩንታል ይፈለፈላል ወይም ለዝግጁ ያደርጋል ፈልፍሎ አበጥሮ አዘጋጅቶ በአንድ ሰዓት ውስጥ እስከ 20 ኩንታል ይፈለፈላል። ጥሩ። እንደየሰው ፍላጎት ከአነስተኛ ከስንት ጀምሮ እናንተ ጋር ማግኘት ይችላሉ። ከስንት ጀምሮ ማግኘት ይቻላል? ከ8 ኩንታል ጀምሮ እስከ 25 ኩንታል ድረስ ማበጠር። ይሄ በደረቁ ብቻ ነው። የታጠበ የሚባል ማሽን አለ ደግሞ። የታጠበው ደግሞ እንደዚሁ አርባ ኩንታል ፐር ሃወር የሚፈለፈል አለ። ያው በየሴክተሩ ስለሚለያይ የተለያዩ ማሽነሪዎችን ቡና ላይ ስለምንሰራ ነው። በጣም ጥሩ። እንግዲህ ይህ ማሽን በመጀመሪያ ቡናውን ወደ ውስጥ ሲገባ ፕሮሰሱ ምን ይመስላል? እዚህ ጋር እየጠቆምን ያው መስራት አንችልም፣ ውጭ ላይ ነው ያለው እና እየጠቆምክ ብታሳየም በምን በኩል ነው ወጥቶ ፕሮዳክቱ ማግኘት ነው የምንችለው? ኦኬ መልካም። ከዚህ ጋር ጀምርልሽ ቡና ያው ደርቆ ከገባ በኋላ እዚህ ውስጥ ይጨመራል። የራሱ የሆነ ፕሮሰስ አለው። ቦታው እንትን ስላልሆነ ሌሎቹን ማምጣት ስላልቻልንም ኢሊቬተር የሚባል አለ፣ ፕሪንክሊነር የሚባል አለ። ያ ፕሪንክሊነር ጭዶችን፣ ደቃቃ የሆኑ አፈሮችን ወይም ገለባዎችን ከለየ በኋላ ገንፈሉን አሸጋግሮ እዚህ ውስጥ ይከተዋል። እዚህ ያሉት ብናኞች ምናምን ካሉ በዚሁ ሳክ አድርጎ ወደ ውጭ ያወጣዋል። ጀንፈሉን እዚህ ያስቀምጥልናል። እዚህ በሚያስቀምጥበት ሰዓት ይሄ ሼክ እያደረገ የራሱ የሆነ ኢንክላኔሽን አለው። አፈርና ድንጋይ ከቡናው ጋር እንዳይፈለፈል አፈርና ድንጋዩን በዚህ በኩል ወደ መሬት ያስወግድልናል። ከዛ ንጹሕ ጀንፈሉን ብቻ አጥርቶ በዚህ ፕሮሰ ሙቭ አድርጎ እዚ ጋር ያቀርብልናል። እዚ ጋ ኢሊቬተር ወይም ማጓጓዣ አለው። ያ ማጓጓዣ ያነሳና እዛ ውስጥ ይከታል። እዛ ውስጥ ሲከተው ክራሽ የማድረግ ወይም የመፈልፈሉን ሂደት ያከናውናል። ከፈለፈለው በኋላ ገለባውን ፋን አማካኝነት ወደ ውጭ ያወጣዋል እና ቡናውን ወደዚያ ያደርጋል። ይሄ ደግሞ ቡናውን ልክ እንደ እናቶቻችን እንዲያንገዋለለ ንጹህ ንጹህ ቅሽሩን ወደ ካታዶር ይለከዋል። ያልተፈለፈለው ቡና እንደገና በዚህ አማካኝነት ተመልሶ እንደገና እንዲፈለፈል ያደርጋል። ከዚህ በኋላ ያለው ከፊት ለፊት ደግሞ ደረጃ አንድ ደረጃ ሁለት ሶስት አራት እያለ እስከ አምስት ድረስ ሰባራ ቡና፣ ጥቋቁር ቡና እያለ ለይቶ ንጹህ ቡና ወደ ፊት ለፊት ያቀርብልናል። ማሽኑን ተመልክተናል። ከአነስተኛ እስከ ከፍተኛ ድረስ አለ እያልከኝ ነበር። እና ምናልባት ሰዎች ቢፈልጉ ከአነስተኛ ከስንት ብር ጀምሮ የቡና መፈልፈያ ማሽኖችን ማግኘት ይችላሉ? ከአነስተኛው አራት መቶ ሺህም አምስት መቶ ሺህ ይጀምርና እስከ ከፍተኛ እስከ ሁለት ነጥብ አራት ድረስ አለን። እና እንደሰው የመግዛት አቅም እንደ ገበሬው የመግዛት አቅም እንደ ካፓሲቲው ልዩነት ይኖራል። በጣም ጥሩ። ምናልባት ለምታመርቷቸው ማሽኖች ዋስትና ትሰጣላችሁ ወይ? አዎ። ምን ያህል? የሁለት ዓመት ለምኑ ነው ዋስትና የምትሰጡት ለሞተሩ ነው ወይስ ለሌላ ለአካሉ? ለሞተር ኃላፊነት አንሰጥም። ሞተር ያው የእኛ ውጤት አይደለም። ኢንጂን ወይንም ደግሞ ኤሌክትሪክ ሞተር ገዝተን ነው የምንጠቀመው ከዛ በተረፈ ግን ማሽኑ ላይ ለሚደርስ ነገር በሙሉ ዋስትና እንሰጣለን እስከ ዛሬም ያጋጠመን ነገር የለን በጣም ጥሩ ምናልባት አሁን ይሄ ተለቅ ያለ ማሽን ነው እና በአንዴ ሰዎች መጥተው ሲያዙ በምን ያህል ጊዜ ውስጥ ነው ማድረስ የምትችሉት እናንተ ከሰራችሁ በኋላ ኦኬ እኛ ስራ ከጀመርን በሁለት ወር ጊዜ ውስጥ እናደርሳለን ይሄም ማሽን ሲታዘዝ ግን እንደ ብዛቱ ደግሞ ግዜያቶች ይቀያየራሉ። በሁለት ወር ብለን በሁለት ወር የማይደርስበት ጊዜ የሚመጣበት ወይም የሚጣበብበት ጊዜ በሚኖርበት ሰዓት ያው ጊዜ መጠበቅ የግድ ይላል። ካለው ከቦታ ጥበት አንጻር ያሉ ነገሮች ይኖራሉ። በጣም ጥሩ። በመጨረሻ ማስተላለፍ የሚፈልጉት መልእክት ካለ፣ እንዲሁም ደግሞ እዚህ ኢትዮጵያ ታምርት ኤክስፖ ላይ በመገኘቱ ምን ያተርፋሉ የሚለውን አጠቃለው ቢመልሱልኝ። ኦኬ እዚህ ኢትዮጵያ ታምርት በሚለው ኤክስፖ ላይ በመሳተፍ ማትረፍ የምንችለው አንዳንድ የተለያዩ የቦታ ችግሮች ወይ የፋይናንስ ችግሮች የሚመለከተው አካል ተመልክቶ ያው እገዛ ያደርጋል የሚል እምነት አለን። ሌላ ደግሞ ከኢትዮጵያ ባሻገር ቡና አብቃይ በሆኑ አገራት ላይ ግብዣ ተደርጎልን እዛ ማሽነሪዎቻችንን ሸጠን ያው ገቢ ለሀገራችን፣ ዶላር እናስገባለን የሚል እምነት አለን። በጣም ጥሩ እንግዲህ ጥሩ የሆነ ማብራሪያ ነበር የሰጥኝ። ምናልባት እነዚህም ማሽኖች ከቡና ጋር የተያያዙ ለግብርና የሚሆኑ ማሽኖች እናንተ ጋር መጥተው ሰዎች ማግኘት ቢፈልጉ አድራሻችሁ የት ነው የሚገኘው? አድራሻችን ሰሚት ካምብሪጅ አካዳሚ ፊት ለፊት ገባ፣ ወይም አትሌቲክስ መንደር በስተጀርባ ነው ያለው። ስልክ ቁጥር ያው 0911 69 2704 በጣም ጥሩ ስለ ሰጥኝ ማብራሪያ እጅግ አድርጌ አመሰግናለሁ። እኔም አመሰግንሻለሁ ክብራት እና ክብራን። ተመልካቾቻችን በዛሬው የግብይት ፕሮግራማችን በኮንቬንሽን ማዕከል የተዘጋጀውን የኢትዮጵያ ታምርት ኤክስፖ ላይ ተገኝተን የቡና መቀሸሪያ ማሽን ምን እንደሚመስል ዋጋውን ወደ እናንተ አድርሰን ነበረ። ይህንን ማሽን እና ሌሎች ለቡና የምንገለገልባቸውን ማሽናሪዎች የምትፈልጉ ተመልካቾቻችን ከስር በምናስቀምጠው ስልክ ቁጥር በመደወል ወይንም ደግሞ በአድራሻቸው በመገኘት ማሽኖቹን ማየት እና መግዛት ትችላላችሁ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ሰናይ ጊዜ ሁንላችሁ።